ሰላም ሰላም፣ እንዴት ናችሁ? ዩቲዩበር ከሆናችሁ ይህንን ሴቲንግ ማስተካከል አለባችሁ ማለት ነው። ቱስቴፕ ይባላል። ቱስቴፕ የሚባለው ዩቲዩባችሁን መጨረሻ ላይ አንድ ሺህ ሰዓት ወይም አንድ ሺህ ሰብስክራይብ ወይም አራት ሺህ ሰዓት ከሞላችሁ በኋላ ሞኔታይዜሽን ለማድረግ ከሚያስፈልጓቸው ዝርዝሮች ውስጥ አንዱ ነው ማለት ነው። ቱስቴፕ ይባላል። ሰላም ሰላም እንዴት ናችሁ? ወደ ዩቱብ ቤተሰቦቼ እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በዛሬ ደግሞ በሌላ ቪዲዮ ተገናኝተናል። ነኔ ቤተሰቦች፣ ላይክ ሸር፣ ሰብስክራይብ በማድረግ አበረታቱኝ። ቀጥታ እንግዲህ ወደ ቪዲዮ እንሄዳለን ማለት ነው። በደንብ ተከታተሉኝ። ዩቱበሮች፣ አዳዲስ ጀማሪዎች ይህን ሴቲንግ ገብታችሁ ማስተካከል ይኖርባችኋል ማለት ነው። ስቴፕቱ ካልሞላችሁ፣ ቬሪፋይ ካላደረጋችሁ መጨረሻ ላይ ሞኔታይዜሽን ለማድረግ አትችሉም ማለት ነው። ስለዚህ ይህን ሴቲንግ አብረን እናስተካክላለን ማለት ነው። ቀጥታ ወደ ቪዲዮ በመጀመሪያ የምንገባው ሴቲንግ ላይ ነው። ሴቲንግ እንግዲህ የስልካችንን ሁሉን ነገር የያዘው ፓርት ነው። ሴቲንግ አሁን ወደ ሴቲንግ ቀጥታ እንገባለን። ሴቲንግ ስንገባ እንደዚህ ይከፍትልናል። ከዛ የምንገበው የት ነው ጉግል ላይ ጉግል ላይ እንገባና ወደታች ወረድ ስትኑ ጉግል አለ። እና እንዴት እንደሆነ አሳያችኋለሁ ማለት ነው። ከዛ በመቀጠል ይችኛዋን ቀስት ምልክት በመንካት ወደ ውስጥ እንገባለን ማለት ነው። ከዛ በመቀጠል እስኪ ቻናል ልቀይርና የኢሜይል ስም ልቀይርና ይህኛውን ናይኛውን ፔሪፋይ ስላደረግኩ ይህኛው ስቴፕቱ የለውም ማለት ነው። ብርቱካን አባይ የሚለውን ላደርግና ላሳያችሁ እንዴት ቬሪፋይ እንደምታደርጉ። ከዛ አሁንም እዚች ጋር እነካለን ከዛ የንነካለን ማኔጅር ጉግል አካውንት የሚለውን ነካና ወደ ውስጥ ቀጥታ እንገባለን ማለት ነው። በዚህ መልኩ ተሽከርክሮ ይመጣልናል። እዚህ ጋ የተለያዩ አማራጮች አሉ። እዚህ ጋ ማለት ነው እኛ የምንፈልገው ሲኩሪቲ የምትለዋን ችኛዋን ነው ማለት ነው። ኦኬ ሲኩሪቲ ላይ ስንገባ እዚህ ጋ ቺ ስቴፕ ቱ አያቸኋታለ። ቱ ስቴፕ ቬሪፊኬሽን ይላል ይሄ ይችን ሲቲንግ ራይት ከሆነች ካልሆነች፣ ቁልፍ ከሆነ በኋላ ያስቸግራችኋል። በቃ አራት ሺህ ሰዓት ሞልታችሁ አንድ ሰብስክራይብ ሞልታችሁ ሞኒታይዝ ለማድረግ ስትፈልጉ ይቺ ቬሪፋይ ካልሆነች ይችኛዋን ካላስተካከላችሁ እሽ አይላችሁም ማለት ነው። ስለዚህ ይችን እንዴት እንደምናስተካከል ወደ ውስጥ ገብቼ አሳያችኋለሁ ማለት ነው። ያው በዚህ መልኩ ወደ ውስጥ ስንገባ እንደዚህ ይመጣና የስልካችሁን ፓስወርድ እንድታስገቡ ይጠይቃችኋል። እናንተ እናታቸውን ለማረጋገጥ የስልካችሁን የቀፎን ፓስወርድ ታስገባላችሁ። አሸራም ሆነ ቁጥር ምንም ሆነ ታስገባላችሁ ማለት ነው። እንደዚህ በመቀጠል የምንሄደው እዚህ ችጋ ነው ችን። ቬሪፊኬሽን ቱ ቬሪፊኬሽን። ከዛ እዚህ ጋ ሀገር ያስመርጠናል። እዚህ ጋ ሜሴጅ የሚልክላችሁ በውጭ ሀገር ስልክ ሲሆን ነው። የውጭ ሀገር ስልክ ነው የሚያስፈልጋችሁ። አሁን እዚህ ጋ እኔ ለምሳሌ ሳውዲ አረቢያ ያለ በተለይ ስልክ ቁጥር እጃችሁ ላይ ከሌለ በጓደኞቻችሁ ማድረግ ትችላላችሁ። ሜሴጅ ስለሚልክ አሁን ባስገባችሁት ቁጥር በምታስገቡት ሀገር በጓደኛችሁ ስልክ ቀጥታ ሜሴጅ ስለሚልክ ኦንላይን መሆን አለባት ወይም መሆን አለበት። ልክ ደውላችሁ እያወራችሁ ይህንን ቁጥር ለማስገባት ስታስቡ ማለት ነው። ኦንላይን ፊት ለፊት መኖር አለበት። ኦኬ፣ በኢትዮጵያ ስልክ ቁጥር አይሰራም። በውጭ ሀገር ነው የሚሰራው። እኔ አሁን ሲስተሬ ሳውዲ ስላለች እኔ ቬሪፋይ እያደረግኩት በሲስተሬ ቁጥር ነው ማለት ነው። እናንተም በምታውቁት ጠይቃችሁ ፓስወርድ ስለሆነ ምንም አስቸጋሪ ስላልሆነ ያላችሁበትን ሀገር ትመርጣላችሁ ማለት ነው። ሳውድ አረቢያ፣ ሳውድ አረቢያ። እናንተ የምታስገቡት እዚህጋ ቁጥሩን ብቻ ነው። ኦልሬዲ ኮዱን ስለሚያመጣላችሁ ቁጥሩን ታስገባላችሁ ቁጥሩን ታስገቡና ቀጥታ ኔክስት ስትሉት ራሱ ኮድ በዚህ ቁጥር የተላከላችሁን ኮድ ይጠይቃችኋል። ኦኬ እሺ፣ እንዴት ላሳያችሁ። ኢትዮጵያ ላስገባና አይሰራም፣ እየነገርኳችሁ ነው፣ ግን ኢትዮጵያ ቁጥሬን ራሴ ላስገባና ላሳያችሁ። ኦኬ፣ እንዴት ኮድ እንደሚልክ ላሳያችሁ። ኢትዮጵያ ይላለች። ኢትዮጵያ ይህንን ላስገባና የራሴን ቁጥር እዚህ ላይ አስገባለሁ ማለት ነው። እሺ ውድ ቤተሰቦች በኢትዮጵያ ለመሞከር አስቤ ነበረ፣ እምቢ ብሎኛል። በቃ የሲስተርን ቁጥር አስገብቼ ላሳያችሁ ማለት ነው። በሲስተር ሃገር አስገባና የተላካላችሁን ቁጥር ታስገባላችሁ። እኔ ኮፒ ስላደረግኩኝ ፔስት ብዬ እዚህ ጋር ቁጥሩን አስገባለሁ ማለት ነው። ከተ በመቀጠል ኔክስት ኔክስት ስለው ይህን ስነቀው ማለት ነው። በመቀጠል እዚህ ቁጥር በዚህ ቁጥር ይሄ ቁጥር አለ ያስገባችሁት ቁጥር በዚህ ቁጥር ኮድ እንጠይቃችኋል። ኦኬ ኮድ እንትታስገቡ በዛ ስልክ የተላከውን ኮድ እዚህ ላይ መሙላት አለባችሁ ቀጥታ ከዚህ ከወጣችሁ ድጋሚ እንደ አዲስ ሌላ ኮድ ነው የሚጠይቃችሁ። ስለዚህ እናንተ ማድረግ ያለባችሁ ነገር ወደወደው መሆን አለበት ኮዱ ለመገበል ኦኬ። በቃ ኮዱን እዚ ላይ ከሞላችሁ በኋላ አሁን ሲስታር ስለሌለች ነው እንጂ ኮዱን ከሞላችሁ በኋላ እዚ ጋር ቬሪፊኬሽን ምትለዋን ይችኛዋን በመንካት እቺን ቬሪፋይ ምትለዋን ወደ ቀጥታ ስትሄዱ ራሱ ራይት ያደርግላችኋል ማለት ነው። አሁን ልዩነቱን ላሳያችሁ፣ የተሞላና የቬሪፋይ የሆነና ያልሆነ። አሁን እዚ ጋር ልንካና ላሳያችሁ፣ ሌላኛውን ኢሜይልን፣ ቬሪፋይ የሆነ ኢሜይል ይሄኛው ማለት ነው። ይሄን በመንካት ወደ ሲኩሪቲ ሄድና የቅድሙን ቦታ አሳያችኋለሁ አያችሁ፣ እቺኛዋ ራይት ሆናለች። እቺኛዋ ራይት ካልሆነች ዩቱብ ቻናላችሁ ኢሜል መሆን አለበት እንደዚህ ፔሪፋይ መሆን ያለበት። ስለዚህ ኢሜላችሁ የዩቱባችሁን ኢሜል ፔሪፋይ አድርጉ። ኦኬ፣ የዛሬው ቪዲዮችን ይመን ይሄን ይመስላል። ይህን ይወደች አብራችሁን ስለነበራችሁ በጣም አመሰግናለሁ። እግዚአብሔር ያክብርልኝ እና ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ።